አሰላም አለይኩም ወራህመቱላሂ ወበረካቱህ። እንዲሁም ክርስቲያን ወገኖቻችን ሰላም ሰላም ብያለው። እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም ከእኔ ጋ ሁሉ ሰላም ነው። በቸምህንን ታውቃላችሁ። እንዴት ናችሁ? ረመዳን እንዴት ነው? ጦም እንዴት ይዟችኋል? ከእኛ ጋ ሁሉ ሰላም ነው። የመክፊራ ወር ያድርገልን ጡመው ከተጠቀሙበት ራብ ብቻ ሳይሆን አጅር የምናገኝበት አላህ ያድረገን ቤተሰብ እና ዛሬ ደስ ብሎኛል ደስታ ዬን ልነግራችሁ ነው የመጣሁት መቸም ይህንን ታቃላችሁ አሁን ወቅቱ ሮመዳን እንደሚሆኑ መጣን እንግዲህ አልከፈትኩትም እኔ ገና ሆም ስራ ጨርሼ ራሱ ምንም ነገር አልበለሁም ገና፣ ፕሮቲን ጠልዬ ነበር እና እንግዲህ ሴትዬ ይሄን ሰጠችኝ ማለት ነው። እንግዲህ ውስጡን ምን እንዳለ በነገራችን ላይ በየአመቱ አመቶ ረመዳን ውስጥ ሀድያ ተሰጠኛለች አሰሬ። በጣም ጥሩ ሰው ናት። አላህ ኸይረ ጀዛውን አላህ ይክፋላት። አሰሪ ማለት ግን በጣም ይከብደኝ ያለ እኔ ማለት ነው። በጣም ነው የሚከብደኝ። አላህን የምትፈራ የሰው ድካም የምታቅ ምን ትለኛለች? የሆነ ነገር ስራ በዛ ካለ አንቺ ጉልበትሽን ሂሳቡን አታቂውም። እኔ ግን የብሬን ሂሳብ አቃለው። በወር ነው ሰጥሽምና፣ ወደኔ ያንቺ ጉልበት እንዲመጣ አልፈልግም በየወሩ ደግሞ እንደዛ ምሳሌ ሰዓት አሁን ላይ እና የሰው ልጅ ጉልበቱ ሂሳብ ውስጥ አይገባም። እና እኔ ገንዘቤን በየወሩ ምሰጥሽን ሂሳብ አውቃለሁ፣ ግን አንቺ ያንቺ ቢካ ምን እንዲሆነ አታቂም፣ አንቺ ራሱ አታቂም እንኳን እኔ ትለኛለች ማለት ነው። እና ታማሚ ልጅ አላት አላህ ያሸረላት እሷንም እድሜ አላህ ያረዝምላት። የምትሰጠው አትጣ እና አሁን እናያለን አብረን ማለት ነው፣ ምን እንደሆነ ከፍተን ከፍተን እናያለን። አሁን በነገራችን ላይ የሱሆር ሰዓት ነው እንግዲህ። ቸሪ ግጠም እያየ ነው፣ አሁን እየከፈትኩት ነው፣ እንደሚታያቸው አልከፈትኩትም

ረሕማን ማሻአላህ ተባረከ ረሕማን ማሻአላህ ተባረከ ረሕማን በየአመቱ የምትሰጠኝ ከደሞዜ ውጭ በነገራችን ላይ ደሞዜን በየአመቱ ትጨምርልኛለች እሷም ይሄንን ሀዲያ ያሰጠኛለች እናስቲ ዱዓ አድርጉላት እኔ እህታችሁ ደስ ስላለኝ እናንተም በኮመንት ላይ ዱዓ አድርጉላት ማስተር ላይ በጣም ለሷ ቃል የለኝም። አሁን በጠፋ ጊዜ ዘመዶች ሁላቸውን በቅናሽ ደሞዝ ነው እንትን የምትላቸው ና አንዲት ስንት አመቴ በሁለት ሺ አስራ ስምንት ጀምሬ ነው እንግዲህ እሷ ቤት የገባሁት እና ማሻላ ተባረከላህናት። አንድ ሺ ሪያል ተሰጠሁ፣ ረመዳን ሰባት እና ይሄ ከደሞዝ ውጭ ነው ማለት ነው። እና አመሰግናለሁ እህቶቼ፣ ወንድሞቼ፣ ወገኖቼ ሰብስክራይብ እያደረጋችሁ አበረታቱ እና ከሰው ቤት እንድንወጣ ከሰው ታዛዥነት አላህ ከሰው ታዛዥነት አላህ ይጠብቀን። ሁሉ ያሉትንም አላህ አገራችንን ሰላም ዙሮ መግቢያ ዙሮ መግቢያችንን አገራችንን ሰላም አላህ ያድርግልን። በስደት ያላቸው እህቶች ወንድሞች አላህ ከክፉ ነገር ይጠብቃችሁ፣ ከድንገተኛ አደጋ ይጠብቃችሁ። ቸርሳን ብቱ አመሰግናለሁ ስለወዳችሁ ፈቅዳችሁ ስለምትከታተሉኝ ባይ